በዱንያ አትታለሉ፣ ዱንያ ላይ አትንጠልጠሉ፣ ዱንያን ዘላቂ ግብ እና ዓላማ አድርጋችሁ አትያዙ ሲል፣ አትስሩ፣ አታገኙ፣ አትክበሩ፣ አታግቡ፣ አታውልዱ፣ አትደሰቱ ማለት አይደለም። ሁለቱ መሀከል ሚዛን ስሩ ማለት። ሁለቱም ለእኛ ነው የተፈጠረው። ዱንያንም ተዕሚር አድርጓት፣ አልሟት፣ አሳድጓት ብሎ ያዛ። ነቢያችን ሰለላሁ ዐለይሂ ወሰለም እጃቸውን አጣጥፈው የሚቀመጡ አይደሉም። ሁሉም ነገር ላይ ይሰማራሉ። ንግድም ላይ ነበሩ። ሰሐቦቻቸው ነጋዴዎች፣ ገበሬዎች፣ እንደማንኛውም ሰው እንደውም ተግተው የሚሰሩ ምክንያቱም፣ ሰርተው ለሌላ ለማካፈል የሚያስቡ እንጂ ምጽዋት የሚጠብቁ አልነበሩምና። አዎ ከዚህ የተነሳ ተግቶ መስራት ለዱንያ ክልክል ነው ማለት አይደለም። ግን ምንድነው የሚሆነው፣ ዱንያ ማሳደር ስንጀምር በባህሪዋ ሁለት ባህሪ ያላት፣ ነቢዩ ነብዩ ሰለላሁ ዐለይሂ ወሰለም እንደገለጹልን ሕልወቱን፣ ኸድራሃ ጣፋጭ ናት፣ አረንጓዴ ናት አለ። እንግዲህ ሲቀምሷት፣ ትጥማለች፣ ሲያዩ፣ አታምራለች፣ ማለት ታማልላለች። ዚና ብሎ ነው የሚገልጻት ቁርኣን ውበት ዴኮሬሽን ብልጭልጭ

እንስሳቶች አዝመራ የሰለጠኑ ፈረሶች ይልና የተከማቹ ገንዘቦች የብርና የወርቅ አይነት የቁሳቁስ አይነት በጣም ያፈቅራል ሰው ከዚያ ብሎ ምን አለ መታዕ ነው እሱ ይላል መታዕ ማለት ጊዜያዊ መጠቀሚያ ማለት ነው ተጠቅመህ የምትጥለው ዩዝ ኤንድ ትሮ የሚሉት ማለት ነው ውቃውን ባዶ አርገጥ ጥለዋለ ከአንድ ጊዜ በላይ የማያገለግል ይሄ ናት ዱንያ ተጠቀም አዎ ትጠቀም ማለት አይደለም እንዳውም ለዱንያ ዘላለም እንደሚኖር ሆነ ስራ አይላ ተግቶ መስራትና ማግኘት ኃጢአት አይደለም ኃጢአቱ መቼ ነው የሚመጣው እሷን ለማግኘት ስትል አክራን ስትዘነጋ ወይ ደግሞ ያገኘሃት ጊዜ በማይሆን ነገር ላይ ስታውላት፣ ወይም እሷን ውግብ አርጋ ስትስ። ዱንያ ላይ ያለ ሰው ድልድይ ላይ እንደቆመ ሰው ነው። ተሻግሮ ማየት ነው እራሱ የሚፈልገው። እንዳነው መሆን ያለበትና ይህን ሚዛን መስራት አለበት። ሰው ግን አንድ ከስተመር ድንገት በዚህ ያልፋል፣ ሳይገዛኝ ያልፋል ብሎ አዛን እየሰማ ኢቃም ልባል እያለ ሱቁን ከፍቶ ቁጭ ይላል። ለምሳሌ ማለት ነው። እያንዳንዳችን ቀለል ያለ ነገር የምንሰራው ይሄ ሊሆን ይችላል። ቢሮ ተቀምጦ ችን ሳልጨርስ ይችን ሳልጨርስ ይላል። ያቺ ደቂቃ የምታመጣው የሀብት ልዩነት ትንሽ ነው። የምታመጣው የአኺራ ኪሳራ ደግሞ ትልቅ ነው። አላህ ነው የጠራ። እነዚህ መስጅዶች የተገነቡት ወላ ቱሪዝም መስህብ አይደለም፣ ለውበት አይደለም። ለምን ነው የተገነቡት?

ስለዚህ የተወሰኑ ደቂቃዎች ለሰላት ላለመስጠት ሲል ዱንያን ለማሳደድ ማለት ነው። ታመልጠኛለች ብሎ ይሄ መሆን አይገባውም። አላህ ስብሓነ ወተዓላ ይችን ነገር ከኛ የጠየቀው ስለሚጠቅመው አይደለም። አላህ ከእኛ ሰላት የሚያገኘው ጥቅም የለውም። ጥቅምም እንፈልግም። አለ ምን ገዶት ምን ጎሎት፣ ፍጥረት አለሙ ቢጠፋም እኮ እሱ አለ

ወንጀሉ በሱ ላይ ይጻፋል። እሱ ደግሞ ጥሪ ሲደረግለት ቆይ የሰበሰብከትን ሳ በላ ማለት አይቻ ይቻላል እንዴ? የሰበሰብከውን ሌላ ይበላዋል፣ ተጠያቂው አንተ ትሆናለህ። ስለዚህ ከስቡም በሐላል መሆን አለበት። አላህ በሚወደው ነብዩ ሰለላሁ ዐለይሂ ወሰለም ባስተማሩት ስራ እደግ፣ አልባ ተለወጥ ጥሩ ኑሮ አትኑር አላለም።

ተነግሮ አላህ ምን ዝግጅት እኮ ያስፈልጋል ህይወት እኮ መዘጋጃ ናት ተዘጋጅ ተብሎ እንግዲህ ረብል ዓለሚን ወሒም አወረደ ቁጥር የሌላቸው ወገኖቻችን ደግሞ በየቀኑ እየሄዱ ነው ያሉት አንተ ብቻ ተአምራዊ በዘላለም ትኖር ሰው ሁሉ ናነሽ ሁላችንም ተጓዦች ነው ስንጓዝ ግን ጓዝ አብዝተን እንዳንቸገር መንገድ ላይ እንዳንቋረጥ ጥያቄ እንዳይበዛብን በጥንቃቄ ነው ተቅዋ የሚባለው ባለው ይሄ ነው

በጥንቃቄ መኖር ማለት ነው። ተቋ የሚለው ቃሉ ራሱ ጥንቃቄ ማለት ነው። አልሙተቁን ማለት ጥንቁቆዎች ማለት ነው። ጠንቀቅ ብለው የሚኖሩ ሐራም እንዳይገባባቸው፣ ዋጅብ እንዳያልፍባቸው፣ የሰው ሐቅ ላይ ወሰን እንዳያልፉ፣ ሂሳብ ስላሉ፣ ጥያቄ ስላለ፣ ሽልማትና ቅጣት ስላለ የኖሉ ጠንቀቅ ብለው መኖር ማለት ስለዚህ ዱንያን ስንከስብ ዱንያን ስን አሳድድ እሷ ነው ጭራዋን መከተል ብቻ ሆኖ አኼራን መዘንጋት እንዳይመጣ ጥንቃቄ ያስፈልጋል። አላህን መፍራት ያስፈልጋል። ለአኼራ መዘጋጀት ያስፈልጋል። እንቆያለን። ምን ያህል ምን ያህል እስካሁን ቆይተናል? ያ የቆየነው ነገር ምን ኸይር ይዟል? አናውቅም። የትኛው ስራ ነው እንደው ኻልስ ሆኖ ጥራት ያለው የነብዩ ሰለላሁ ዐለይሂ ወሰለም ሀዲ የተከተለ ነገ አላህ ፊት እቺ እንኳን ይቻል ተስፋ አደርጋለሁ እምትላት አለች። እያንዳንዱ መቼም በይነ ወበይነ ረቤ፣ በእርሱና በአላህ መካከል ነው ሂሳብ፣ ሌላ ማንንም ሰ አይገባም እዚህ መካከል። ስለዚህ ያለፈው አልፏል። አሁን ያለው ደግሞ ቀሪው ነው። ቀሪው ስንት አመት ነው? አንድ ሺህ አመት ነው? አንድ መቶ አመት ነው አምሳ ነው ሰላሳ አስር ወራት ነው ቀናት ነው ሰዓታት ነው ስንት ነው የቀረው በዚህ በቀረው ውስጥ ኸይር ለመስራት መወሰን ነው ተውባ ማለት ዋናው የሄደው ሄዷል ቀሪው ደግሞ ኢንሻአላህ ሳቅዲሂ ዐላ ማ ይርዲላህ አላህ በሚደሰተበትና በሚወደው መንገድ ነው የማጠናቀቀው የሚል ውሳኔ መኖር ነው ተውባ የሚባለው